አበበ ወይም የአቤል ዘበኛ ማለት ነው እንግዲህ አሞኛል ሕክምና ብሎ እንግዲህ ሕክምና እንደወሰዱት ጠፍቷል ማለት ነው። እንግዲህ ይህ ሰውዬ እንግዲህ ያው ወንጀለኛ ነው። ተይዞ እየተጣራ ባለበት ሰዓት ነው እንግዲህ ሌሎችንም የእሱን ግብረ አበሮች እንግዲህ ለመያዝ እየተደረገ በነበረበት ሰዓት ነው እንግዲህ የጠፋው ማለት ነው እንግዲህ። አቤልና ልዑልም ተጣልተዋል ማለት ነው። እንዴት ያመልጣል? እንዴት ከእናንተ ይወጣል? ለምን ብሎ እንግዲህ አቤልም ተናዶ በቃ እኔ ካሁን በኋላ እዚህ ጋር መቆየት የለብኝም። በቃ እሰሩኝ እሰሩኝ በቃ ውሰዱኝ እስር ቤት እንዳለኮ፣ እጄ ላይ የቀረ ነገር የለም ሁሉም ፋይሎች ከሱ ጋር ናቸው ያሉት ነበር። እንግዲህ ሲል የነበረው ማለት ነው ይህ አበበ የሚባል የትም አያመልጥም የትም ማለት ነው። ግን እናንተ አትጣሉ፣ ሁለታችሁ መጣላት የለባችሁም። እናንተ ከጓደኛነትም አልፎ ወንድማማቾች ናችሁ። መስማማት አለባችሁ። ተረጋጉ። ይህ አበበ የትም ቢገባ የትም አያመልጥም፣ ደግሞ ከልዑል አያመልጥም። ልዑል የያዘው ነገር ደግሞ እንትን ሳይል እንትን የሚልበት ነገር የለም ማለት ነው። ሁሉም እያገዘፉ የሚፈሩት እንደዛ እንትን የሚንቀጠቀጡለት ሰውዬም ይሄ አቶ መስፍን የሚባለው መውጫ መግቢያ ቀዳዳ አቶ በመጨረሻም ራሱን አጥፍቶ ነው የሞተው ማለት ነው። ስለዚህ ይህ አበበ የሚባለውም የትም አያመልጥም። እናንተ ግን ተረጋጉ። አሁን ላይ ባቤልም እንዲህ ነው ብሎ መፍረድ አይቻልም። እንግዲህ ማታለው ብሎ ተንስቶ ነበረ ማለት ነው። ልዑልን ማታለው ብሎ እና ይህ መሆን የለበትም። በእርግጥ አቤል ያለበት ሁኔታ በጣም የሚያሳዝን ሁኔታ ላይ ነው ያለው። ምክንያቱም ሬሳ አምጥተው እሱ ቤት አስቀምጠው አቤል እንደገደለ ለማስመሰልና ና እሱን እስር ቤት ለማስገባት አስበው አቅደው ነው ያደረጉበት። ታዲያ እንግዲህ ይሄ አበበ የሚባለው ሲተባበር የነበረ ግለሰብ ሆኖ ተገኝቷል ማለት ነው ከመጀመሪያውም ሲጀመር እሱ ቤት የገባው ለአላማ ለእቅድ ይሄን ነገር ለመፈጸም ትዕዛዝ ተሰጥቶት ከሊያ ጋር አንድ ላይ ሆነው ነው ይሄን ነገር ለማድረግ እሷን በሰራተኝነት እሱም በዘበኝነት እዛ ቤት የገቡት ማለት ነው አቤልን ወንጀለኛስ ብለው እስር ቤት ለማስገባት የሚሰሩት የወንጀል ስራ እነሱ በዛ ላይ እንዲቀጥሉ ማለት ነው። እያጋለጣቸው ስለሆነ እሱ እስር ቤት ከገባ በቃ እነሱ እንደፈለጉ እየሰሩ ለመኖር ማለት ነው፣ እንዲያመቻቸው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወደና የተከበራችሁ ቻናል የተመልካቾች የቤተሰቦቼ እንደምናላችሁ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተን እናንተም ብያላችሁበት ሰላማችሁ በዝዝት ተረፍርፍ ይበል እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ሲሆናችሁ ላይክና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ። ውድ ተመልካቾቼ ዛሬ ይዤላችሁ የመጣሁት ልዑልንና አቤልን ነው። ልዑልና እና አቤል እንግዲህ እስከ መጣላት ደርሰዋል። እንግዲህ የሚሆነበት ምክንያት አበበ የሚባለው እንግዲህ ያው ልዑል ህሌና የምትባለውን ሌላኛዋን ወንጀለኛ ለመያዝ እንግዲህ፣ እሷ ትገኝበታለች ወደ ተባለበት ቤት ይዞት ይሄዳል ማለት ነው፣ ይሄ አበበ የሚባለው ማለት ነው። እዛ ከሄዱ በኋላ እንግዲህ እሷን አላገኟትም ነበረ እና ቤት ቁጭ ብለው እየጠበቋት ሳለ እሱንም እያናገሩት እየመረመሩት ሳለ እያንዳንዱ ያደረጋቸውን ነገሮች እየተናዘዘ እየተናገረ ቆየ። ከዛም በኋላ አሙኛን ሕክምና ማግኘት አለብኝ ሲላቸው ሉልም እሺ ብሎ እንግዲህ ከስራ ባልደረባዎቹ አራት ሰዎችን ይዘውት እንዲሄዱ ያደርጋል ማለት ነው። እዛ ይዘውት ይሄዳሉ ወደ ሆስፒታል ማለት ነው። ከሄደ በኋላ ይወጣል እያሉ እየጠበቁ እሱ ግን በሌላ በኩል ወጥቶ ጠፍቷል ማለት ነው። እንግዲህ ሉልም ታዳ እዛ ቁጭ ብሎ ህሊና የምትባለውን እስከምመጣ እየጠበቀ ነበረ። ሲም እየጠበቀ ባለበት ሰዓት እንግዲህ እህቶቿ ነበሩ የመጡት። እነሱም እንግዲህ ችግር ፈጥረውበት ነበረ። በስነ ስርዓት እሱን ለማናገር ፍቃደኛ አልነበሩም። ህሊና የምትባል ከነጭራሹም እህታችን አይደለችም እስከ ማለትም ደርሰው ነበር። እንግዲህ በመጨረሻም አምነውለት እየነገሩት ባለበት ሰዓት እንግዲህ ስልክ ይደወልለታል ማለት ነው። ታዲያ እንግዲህ ይህም ስልክ ታዲያ አበበ ጠፋ የሚል ነበረ። እንግዲህ ሉልም በድንጋጤ የጀመረውን ስራ አቋርጦ ፍለጋ ይወጣሉ ማለት ነው። እናም እንግዲህ ያው አቤልን ከስራ ባልደረባዎቹ ጋር እሱም ደግሞ ሉልም ደግሞ የራሱ የስራ ባልደረባዎቹ ጋር አንድ ላይ ተሰብስበው እንግዲህ ስለተፈጠረው ነገር ሲነግራቸው እንግዲህ አቤልም ተናዶ ልዑልን እማታለው ብሎ ነበር የተነሳው። ማቴዎስ የሚባል ደግሞ ይህ አቤል የስራ ባልደረባ እሱም ታዳ ልዑልን ሲሰርበው ነበረ። አንተ ከመጀመሪያውንም ጠጠር ያለው ገንዘብ ተከፍሎ ነው ምናምን ምናምን እያለ ነበር እንግዲህ ሲሉ የነበረው ማለት ነው። ልዑል እንኳን ገንዘብ ተቀብሎ ወንጀለኞችን እንደዚህ እንትልል ቀርቶ ማለት ነው ልዑል ራሱን መስዋዕት እየከፈለ ዋጋ እየከፈለ ወንጀለኞቹን የገቡበት እየገባ እየያዘ ለፍርድ የሚያቀርብ ፍትህ የተጓደለባቸውን ፍትህ እንዲያገኙ እያደረገ የሚገኝ ጎበዝና ጀግና ሰው ነው። ለሀገርም ሆነ ለህዝብ ዋጋ እየከፈለ ያለ ነው ማለት ነው። ልዑል ማለት ይሄን ነገር የሚያደርግ አይደለም። እንኳን ገንዘብ ተቀብሎ እነሱን እንደፈለጉ እንዲሆኑ ሊፈቅድ ይቅርና ማለት ነው። እና ይህ ማቴዎስ የሚባለው ማቴዎስ መሰለኝ፣ ይህ አቤል ስራ ባልደረባ ማለት ነው። እንዲህ የሚናገረው ቃላት በጣም የሚያነድፍ እና በጣም የሚያበሳጭ ነው ማለት ነው። እንዴት እንዴት ሲናገር እንደነበረ ምንድነው? ፈስ ያለበት ዝላይ አይችልም ይባላል። እና ይሄ ሰውዬ ማለት ነው ያጠራጥሮኛል። እሱም ከእነሱ ጋር ተባባሪ እንዳይሆን መረጃዎችን እያወጣ የሚሰጥ እንዳይሆን ብዬ ነው የተጠራጠርኩት ማለት ነው። እና ልዑልን አንተ ከመጀመሪያውንም አጠራጥረኸኛል። በቃ ገንዘብ ተከፍሎሃል፣ ገንዘብ ተከፍሎ ነው ያስመለጥከው፣ ምናምን ምናምን ምናምን። እንዲ ሀራ አይባልም። እርግጠኛ ባልሆናችሁበት ይሄኑ ይሄኑ ብላችሁ የምትናገሩ ሰዎች ማለት ነው። አቤልን እሱ ባልፈጸመው እሱ ባላደረገው ነፍስ አጥፍተሃል፣ አንተ ነፍሰ በላ፣ ቤተሰቦቹን የገ እናቱን የገዳይ እናት እህትና ወንድሞቹን ደግሞ የገዳይ ወንድም፣ የገዳይ እህት እየተባሉ አስቡት። እንዲህ ሰውን ያለ ስራው ሰውን ያለ እንትኑ መወንጀል እርግጠኛ ባልሆናችሁበት፣ ባልተረጋገጠ ነገር ዝም ብላችሁ አትናገሩ አፋችሁን እንዳመጣላችሁ ማለት ነው። አሁንም ይህ ሰውዬ አፉ እንዳመጣለት ነበረ ሲሳደብ የነበረው ልዑልን ማለት ነው። ልዑልም በጣም ተናዶ ግር የለም ቀጣይ እንደዚህ ይሄ ትምህርት ይሆነናል። ለሌላ ጊዜው እጄን አላስገባም እንደዚ አይነት ነገር ውስጥ ነው ያለው። በቃ እንደዚህ ብሎ እንዲል እስከሚል ድረስ ደርሷል ማለት ነው። ምክንያቱም አነጋገሩ በጣም ነው ያናደደው፣ የዛ ማቴዎስ የሚባለው ሰውዬ አነጋገር ማለት ነው። እንደዚህ ችግር ሲፈጠር ተጋግዘው በመተማመን ተጋግዘው እንዳይሰሩ ነው እያደረጋችሁ ያለው። ይሄ መሆን የለበትም። እንዲ እንዴ ልዑልና አቤል ደግሞ ማለት ነው። ይህን ነገር ተነጋግራችሁ ሁለታችሁ መፍታት አለባችሁ፣ ማንንም ሳታስገቡ ማለት ነው። እናንተ ስለዚህ ሁለታችሁ መተማመን አለባችሁ ልዑልና አቤል ማለት ነው። ውስጣችሁን ደግሞ ያው በደንብ አድርጋችሁ ፈትሹ። ከሁለታችሁ ጎን ያሉትን ማለት ነው። ምናልባትም ያው ከዚህ በፊትም የገጠማችሁ ነገር ስላለ አሁንም እንደዛ እንዳይኖር ማለት ነው። የእናንተን መረጃ አሳልፎ እየሰጠ ገንዘብ እየተቀበለ ያለ ሰው ካለ መፈተሽ አለባችሁ ማለት ነው። ወደ ሌላኛው ደግሞ ስንሄድ ማለት ነው በዱካሾ በኩል የተገኙ መረጃዎች እንግዲህ ይህ ጠበቃ የሚባለው ደረጃ እንግዲህ በቁጥጥር ስር ውሏል ማለት ነው። እንግዲህ የዘላለም ዘገየን ስራ ሸፍኖ እየሰራ የሚገኘው ብሩኬ ማለት ነው። እንግዲህ ጀግናው ብሩኬ ይሄንን ሰውዬ እንግዲህ በቁጥጥር ስር አውሎታል ማለት ነው። እንግዲህ በቁጥጥር ስር ሲያውሉትም ጥይት ተኩሷል። የተጎዳም ሰው እንግዲህ ይኑርም አይኑርም እንግዲህ የታወቀ ነገር የለም። ቸር ወሬ ያሰማን እያላችሁ ሲጸልዩ፣ ዱ አድርጉ ሁላችሁም በየሃይማኖታችሁ ማለት ነው። እነሱ ለሀገር ለሕዝብ ብለው ዋጋ እየከፈሉ መስዋዕት እየከፈሉ ነው የሚገኙት ማለት ነው። ፈጣሪ ከእነሱ ጋር ይሁን። እናም ብላችኋለሁ። እንግዲህ ይህ ሰውዬ እንደዚሁ ያ እንዲትን እናት በውርስ እየተቀበለችውን ከቤተሰቦቿ ማለት ነው እንግዲህ የልጆቿ አባት ትቷት ከሄደ በኋላ ከተለያዩ በኋላ መልሶ ታርቆ በመግባት እንግዲህ ታርቆ ከገባ በኋላ ያለ ፋይሏን ሰነዷን የእሷን የቤት ካርታ ምናምን ሁሉን ነገር እንግዲህ በዚህ በደረጀ በኩል እንግዲህ ይህ ደረጀ የሚባለው ቤታቸው በመሄድ እኔ ጠበቃ ሆናቸዋለሁ፣ ሁሉን ነገር አስተካክልላቸዋለሁ በማለት እንግዲህ እነሱን በማታለል ብሎም ደግሞ በማስፈራራት እንግዲህ ሽጉጥ እንትን እያለ እየመዘዘባቸው ያለ የሌለውን እንግዲህ የእነሱን ካርታ ምናምን ወስዶ እንግዲህ ለዚህ ለሰውዬ ሊሰጠው ሲል ነው እንግዲህ እጅ ከፍንጅ እየተያዘው ማለት ነው። ተቀጣጥረው ሊሰጠው ሲል ነው እንግዲህ እጅ ከፍንጅ የተያዘው ማለት ነው። እንግዲህ ይህ ሰውዬ በጣም በጣም ጨካኝና አረመኔ ነው ሆኖ የተገኘው። ይህ ጠበቃ ተብዬው ማለት ነው። ይህ ከወንጀለኞች ጋር አንድ ላይ ተባባሪ ነው። ፍትህ ለተጓደለበት ፍትህ ላጣው ሰው፣ ለእውነተኛው እየተበደለ ላለው ሰው ሳይሆን እየሰራ ያለው ለበዳይ ነው። ለበዳይ ነው እየሰራ ያለው ማለት ነው። ገንዘብ እየተቀበለ ለነሱ ገንዘብ እየተከፈለው እንግዲህ ለእነሱ እየሰራ እንደሚገኝ ተደርሶበታል ማለት ነው። ይህ ግለሰብ እንግዲህ ማለት ነው ባልተማረበት ፌክ ሰነዶችን በማሰራት ጠበቃ ነኝ በማለት በጠበቃ ስም ነው እንግዲህ እየተንቀሳቀሰ ለወንጀለኞች እያስፈጸመ የሚገኘው ማለት ነው። እንግዲህ የአቤልንም ጉዳይ የያዘው እሱ ነበረ ከነሊያ ጋር ተመሳጥሮ ገንዘብ ተከፍሎት አቤልን እስር ቤት ለመወርወር እንግዲህ እየጣረ በነበረበት ሰዓት ነው እንግዲህ ተደርሶበት በቁጥጥር ስር እየዋለው ማለት ነው። እንግዲህ ትክክለኛ ማንነቱ ደግሞ ስሙ መላኩ እንደሆነና መምህር እንደነበረ ነው እንግዲህ ይህ ገዛ ጓደኛው ሲናገር የነበረው ማለት ነው። ታዲያ እንግዲህ በእንደነዚ አይነቶች አጭበርባሪዎች ነው አገራችን፣ ህዝባችን እየተሰቃየ ያለው ማለት ነው። በእንደነዚ ማለት ነው። ብቻ የምር ፈጣሪ ልቦና ይስጣችሁ እንግዲህ። በመጨረሻም ቢሆን በቁጥጥር ስር ውሏል። ሽጉጥ ይዞ ስለነበረ ተኩሷል። ግን ሰው ይጎዳ አይጎዳ የታወቀ ነገር የለም። አላህ ይጠብቃቸው። እነሱ ለሀገር ለህዝብ ብለው ዋጋ እየከፈሉ ነው፣ መስዋዕት እየከፈሉ ነው። ፈጣሪ ይርዳቸው። የምር ለነሱ ክብር ይገባቸዋል፣ ክብር ይገባቸዋል። የምር ነው ምላችሁ። በጣም ጀግናዎች ናቸው። ለእውነት ለሀቅ የቆሙ ለህዝባቸው ለሀገራቸው ደከመ ሰለቸ ሳይሉ እየሰሩ የሚገኙ ጀግናዎች ናቸው ማለት ነው። እና ምላችኋለሁ ውድ ተመልካቾቼ፣ እናንተም በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩኝ የዛሬው ቪዲዮ ይሄን ይመስላል። ቤተሰብ ያሉ ናችሁ፣ ቤተሰቡ ነው። ላይክ እና ሰብስክራይብ በማድረግ አበረታቱ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁላችኋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።